በጥፊ እግሩን እጁንና ጉንጩን ብዬው ከዛ አሁንም ሎጥ ሰላም፣ ሰላም ውድና የተከበራችሁ የዩቱብ ተከታታዮች እንዴት ናችሁ? እንኳን በሰላም ወደ እኔ ቻይናል መጣችሁ። ለመስቲቱ ቻይናል ያልሆናችሁት ሰብስክራብ እያረጋችሁ ቤተሰብ እየሆናችሁ እየደመራችሁኝ የለፉ ላይክ ኮመንት ሳትሰጡኝ ለፉኝ ማለት ፈልጋለሁ። ጋይስ ፕሊስ ፋሚሊ ደምሩኝ። ምንም ችግር የለውም መልሳለሁ። ያልመለስኩት ካለ ይቅርታ ያልኩ መልሳለሁ። ዛሬ ደግሞ ድሮ በአማርኛም በኦሮምኛም ሰራለሁ ነግሬ ነበረ ከዚህ በፊት እና ዛሬ ደግሞ በአማርኛ መስራት ፈልጌ ነው ተከታታዮቼ ሁላችሁም ስላላችሁ በአንድ ብቻ መስራት ስላልፈለግኩ ነው። ተከታተሉኝ፣ እኛ ጋ ምንም የቋንቋ ችግር የለም። አብረንን እንደግ ማለት ፈልጋለሁ። ዛሬ አንድ ነገር ይዤላችሁ ቀሪብ ያለው እሱ ምንድን ነው ካላችሁ፣ ይሄው እዚህ ቪዲዮ ላይ እንደምታዩት እቺ እናት እናት እንኳን አትባልም። የእናት ቦታ መስጠት ራሱ ይከብዳል ለዚች ሴት በእውነት በጣም በጣም በጣም በጣም እጅግ በጣም ልብ የሚሰብር በቃ ከእናትነት ወደ አውሬነት የተቀየረች እናት ማለት ትችላላችሁ። ቤተሰቦች በጣም የምትገርም እናት፣ የገዛ ልጇን ገላ በእውነት የገዛ ልጇን አስራ ያለ ምግብ ያለ ውሃ የገደለችው ሴት ናት። ና በእውነት በጣም ነው ያዘንኩት። እንዴት እናት! እንዴት ምን አይነት እየመጣ ነው ግን? በእውነት ሰው እንዴት ነው ወዴት እየተቀየረ ነው እንዴት ልጇን፣ በእውነት በጣም ገርሞኝ በቃ፣ ማለት እናት ልጇን እንዴት ትገላለች? የፈለገ ነገር ቢሆን ይሄ ልጅ ሕጻን ነው። ምንም ይሁን ምንም ይሁን ውጭ እየተጫወተ ቢሆንም ይሄን ልጅ መክራ ነው እንጂ እንደዚህ ነው? ይሄን ያህል ድረስ ነፍሱን እስከምታጠፋ ድረስ የሚያደርሰው ነገር አለ? ሕጻን ልጅ እኮ ማንም የትም ሀገር ጎረቤት ይጫወታል። ከልጅ ወጥቶ ውጭ ላይ አይደለ? ይሄ ደግሞ ዱሮም ያለው አሁንም ያለው ነገር ነው እንጂ ይሄ እንደዚህ ነፍስ ማጥፋት ድረስ እስከምደርስ ድረስ ማይ ጋድ በጣም ነው ያዘንኩት። ነኝ ለዚች ሴት አሁን ምን ይገባል በእውነት እስቲ ቺ ሴት ሰምታችሁ እንመለስ። ቤተሰቦቼ እቺ ሴት ማለት ነው ምን እንደምትል ልጇን ገደለች ስባል እኔ በጣም ማፈሪያ ነው። እውነት በኔ የደረሰው ለማንም እንዳይደርስ፣ ለማንም እንዳይስ። እናት ዘጠኝ ወር አርግዛ ዘጠኝ ወር በሆዷ ይዛ ሶስት አመት፣ አጥብቼ እውነት እስከ ስምንት አመት ያለውን አሳድጌ የእናት እናትነት በጣም ከባድ ነው። ምንም ሰው ቤተሰቦቼ፣ አሁን ይሄን ሁሉ እንደዚህ ዘጠኝ ወሯ አርግዛ ጡቷን አጥብታ እንደዚህ ይሄን ያህል ድረስ እንዴት ምን አይነት ሴጠን ነው? ሴጣን ይባላል እኮ አሁን ሴጣን ገባ። ሴጠን ነው እንደዚህ ያደረገው ሴጠን ነው። እንዴት ሴጠን እንደዚህ የራሷ አንድ ልጅ እንደዚህ የምትወደውን እንደዚህ እውነት ጡትሽን አጠባሽ እንደዚህ አልሽ ተሸከምኩ አልሽ እውነት እውነት እናት ነሸንችበት በ ያጠራጥራል። በእውነት እንዴት ይሄን ካልሽ እኮ መጀመሪያ ነበረ መጀመሪያ ሳት ጌይሊ እንደገና ሰዎቹ ጎረቤቱ በሙሉ ሲጠይቃት እምቢ ብላ ይሄ ልጅ ይሞታል ታይ ምናምን ብላ ስትጠየቅ ማለት ነው ይሞታ ልጁ ድብን ይበል። አልፈለገውም ነው አለችው። ዛሬ ላይ ደግሞ ልክ ልጁ ሞቶ ስትታሰር ይሄንን ቃል ከምታወጪ በእውነት የች እናት ያኔ ማሰብ ነበረባት፣ ይሄ ልጅ ይሞታል ወይ ሕፃን ልጅ ነው ያለ ውሃ ያለ መግብ እንደዚህ አስራ ይሞታል ወይ ብላ ማሰብ ነበረባት አይደለ? ዛሬ ላይ ደግሞ ምንም ብታወሪ ምንም ብታወሪ ምንም ብቲ ምንም የሚመጣ ነገር የለም። ለምን በቃ ሞቶ አላ የለም እኮ እሱ አታገኝም። ይሄ ልጅ እኮ ነገ ቢያድግ ኑሮ አንቺ ራሱ ያሳልፍልሻል፣ ተምሮ የት ደርሶ የፈለገ ነገር ቢሆን። ብትናደጂ ልጅሽን እንደዚህ ማድረግ የለብሽም። እኔ ዛሬ መልእክቴ ማስተላለፍ የፈለግኩት ለሌሎቹ ነው፣ ለአንቺ አደለም። አንቺ አንድ ያርገሻል፣ ግን ለእንደነዚህ አይነት ሰዎች እስር ቤት ሆኖ እንደፈለጉ እየበሉ እንደፈለጉ እየጠጡ ግን ምንም ፍርድ የማይሰጣቸው በእውነት በጣም ነው የሚገርመኝ። ነኝ እኔ እኛ ሀገር ማለት ሰው ሞት ፍርድ ይፈረድባቸዋል። አሁን እንሰማለን። አሁን ባለፎች የተደፈረችው ልጅ አይታችኋል፣ ሚዲያ ላይ የሞት ፍርድ ተፈረደባቸው ተብለዋል። ግን እነዚህ ሰዎች እውነት ሞት ፍርዱን እውነት ሞት ፍርዱ ይሰጣቸዋል? ፍርዱ ማለት እንዲሞቱ ይገደላሉ፣ ይቆረጣሉ፣ ልክ እንደ አረብ ሀገራት እንደ የትም ሀገር የትም ሀገር ላይ ሰው ከገደልክ ትገደላለህ፣ አይደለ እንዴ? ሶ እነዚህ ታዲያ እውነት ይሰጣቸዋል ይህን ፍርድ ለነዚህ ለምን አይሰጣቸው? ለምን ሰው እያየ አደባባይ ላይ ቦታ ተቀርቦላቸው ሰው የሚሞትበት እንደዚህ አይነት ወንጀለኛ የሚሞትበት ተዘጋጅቶ ለምን አይሞቱ? አይዶ ነው? እኔ አላቅም። እውነት ታውቃላችሁ እናንተ፣ ሰው ሲሞት ሰው ማለት እየገደለ ይገደላል። እኛ ሀገር ያው የሞት ፍርድ ይፈረዳል። ያ የሜቱ ፍርድ እየተፈረደበት ሰዎች ሲገደሉ አይታችሁ ታውቃላችሁ? ጌታን እኔ አላቅም። በእውነት እኔ አላቅም እስከ ዛሬ ለዛ ነው የጠየኳችሁ። እስቲ የምታቁት ካላችሁ በኮመንት አስቀምጡልኝ። እኔ አላቅም ማለት እንደዚህ እድሜ ልኩ ይፈረድበታል። እድሜ ልክ ከፈረደበት የሆነ ምረት ይመጣል አደለ በዓል ምናምን ስመጣ ያ ምርአት ላይ ደግሞ ከዛ ሰውዮ ላይ ይወርዳል። ያው የሄደ የሄደ ይሁን እዛ ወይን አርጅቶ ምናምን ከሞቱ አላቅም እንጂ የሞት ፍርድ ተፈርዶበት ተፈርዶ የሞቱ ታይቼ አላቅም እኔ በእውነት። ሰው እንደነዛ አይነት ሰዎች መሞት አለባቸው። ለምን እነዚህ እኮ ታስሮ ራሱ ለነገ ቢወጡ ያው ናቸው። መልሶ ሰው ገሎ ነው የሚመለሱት። ለምን አይችሉማ፣ ስራ ለመስራትም አይችሉማ። እንዴት ይሰራሉ እነዚህ? የሰው ደም እየለመዱት ገብቶ አሁንም ሌላ ሰው ይገላሉ። ለአገርም ለምንም ጥቅም የላቸውም እንደዚህ አይነት ሰዎች። እቺ ደግሞ በተለይ እቺ አውሬ እናት ልጇን እንደዚህ ስትገል ዛሬ ደግሞ ስትያዝ ጡት አጠብቼ ዘጠኝ ወር ሆዴ ውስጥ ተሸክሜ። እንደዛ ብቻ አይደለም ነው ነው ነው። ስለተሸከምሽ ስለአጠብሽ አይደለም ሐቢብቲ ልጅሽን ይጫወት ልጅ። ማንም እኛ በእኛ ሀገር በኢትዮጵያ ማንም ሰው ይጫወታል ልጅ ከጎረቤት ጋር ነው እቺ ሴት እንግዲህ ልጁ እሷ ከቤት ትወጣለች። እሷ ከቤት ስትወጣ ልጁ እዛ አቅራቢያ ያለው ቤት ይወጣል። ወጥቶ ይጫወታል አስፋልት ላይ። ሰው ስትጠይቅ እንትና የት ነው ያለው ብላ ስትጠይቅ፣ አይ እዚህ ነው አይቼዋለሁ። ና ሲል እምቢ አለኝ እምቢ አሌ ብላ ገብታ ልጇን ይዛ ገብታ ቤት አስራ ነው የሄደችው። አረ ነይ ልጁ ሞተዋል እያለዋት እንኳን ድብ እንበል ነው ያለችው። የሚገርማችሁ ነገር ይሄ ታዲያ እንዲሞት ፈልጋ አይደል እንዴ? እንዲሞት ፈልጋ እኮ ነው። አንድ ሰው እኮ ያለ ውሃ ያለ መግብ እንዲሞት ታውቃለች ሶ ስላወቀች ነው ይሄ ልጅ ለመግደል የፈለገችው። እስቲ የሚቀጥለውን ቪዲዮ ደግሞ ከኔ ጋር ተመልከቱ ጓደኞቼ። መሰለ ሰውነቱ ክፍል ላይ በኤሌክትሪክ ገመድ ከገረፈችው በኋላ ሟች ከቤት እንዳይወጣ በሚል ሟች ህፃን እጅና ይግሩም ወደ ኋላ ካሰረችው በኋላ የታሰረውን እጁን በእንጨት ላይ በማሰር የ11 ዓመት ህፃን ልጅ ቤት የነበረችዋል ነበረችና ለእሷ ምግብም ውሃም እንዳትሰጩው እንደዚሁ ታስሮ ይዋል በሚል አስጠንቅቃ ከፈታሽና ምግብ ከሰጠችው በተመሳሳይ አንቺንም እንደዚህ ነው የሚያደርግሽ ብላ አስፈራረታት። እዛው በታሰርበት ወደ ስራ ትሄዳለች። ህጻናት ከእድሜያቸው ለጋነት የተነሳ የአካል ጥንካሬና የአእምሮ ብስለት ስለማይኖራቸው ከሌሎች የህብረተሰብ ክፍሎች በተለየ መልኩ ለተለያየ አይነት በደል የተጋለጡ ናቸው። ድጋሜ ይገመዳ አንስታ ልትመጣ ስትል እቺ የ11 ዓመት ህጻን ልጅ ትከለክላታለች። ከከለከለች በኋላ ማዋች ህጻን ራትም፣ ምግብም ምንም ሳይበላ ራቁቱንም ልብስንም ሳይለብስ እዛው በታሰረበት እንደዋለ እዛው ያድራል። በነጋታው በግንቦት 2016 ወደ ስራዋ ትሄዳለች። ሟች ህጻን ያው ምግብ ምናምን ስለተመታ የተለያየ ሰውነት ክፍሉ ቁስሎ እንደምትም ስለነበረ ሕክምና ቦታም ሳትወዝ እንደዛው ትታም ስለሄደች መዋሽ እዛው በታሰረበት ህይወቱ ያልፋል ማለት ነው። አስቡት እንግዲህ እንዴት እንደ አረገች። በጣም ነው የሚያዛዝ ነው ይሄ ደግሞ አውቃ እንደሆነ በጣም ያስታውቃል ማለት የሰው ልጅ አንድ ሰው ውሃ ካልጠጣ ምግብ ካልበላ እንደሚሞት እንደ ስለምታቅ እንደገና ደግሞ ቤት ያለችው ልጅ ልጁን ከሰጠሹ ለልጁ ምግብ ከሰጠሽ ወይ ውሃ ከሰጠሽ፣ አንቺም ልክ እንደ ሱ ነው ምትሞች ብላ አስጠንቅቃ ነው የወጣችሁ እቺ ሴት ማለት ነው። እና እቺ እናት ናት? በእውነት እናት ናት? እኔ እንጃ። ሌሎቹ ራሱ ሌላ ልጅ ራሱ ካለቻት ካሉ ይችን እናት ነው ብሎ ማየት የለባቸውም። በእውነት ነው። እኔ በጣም ነው ያዘንኩት። ማለት አንድ እናት እንዴት ልጇ ላይ እንደዚህ ይሄን ያህል ትጨክናለች? ይሄን ያህል በኤሌክትሪክ ገመድ አስራ እስከሚሞት ድረስ ስራ ልትሰራ ወደ ስራ፣ ምን አይነት ሆዱ ነው ወደ ስራ የሚሄድለት ልጇን እንደዚህ አስራ። እንደ የፈለገ ነገር ቢሆን ቢያጠፋ ኮ ምክር ነው እንጂ በአሁን ጊዜ ልጅ እንኳን መምታት የለባትም ይህን ያህል ልጇ ላይ አድርሳ እንዲሞት አርጋለች። እሷም የሞት ፍርድ ያ ደግሞ የሞት ፍርድ ደግሞ ቢፈረድበት ራሱ ብትሞት ይሻላል። ያው እዛ ውስጥ ከምትቀመጥ ማለት ነው። በእውነት በጣም ነው ያዛዘነኝ። እግሩንና እጁን አስሬ ወጣ። እዛ በሁለት ሶስት ሰዓት አራት ሰዓት ይሆናል አስሬ ወደ ስራ ቦታ ሄድኩ። እዛ ወደ ስራ ቦታ ሲሄድ ማታ ገባው ማታ ገባውና አራት ሰዓት ነው የገባውት። እዛ ስገባ እና ቤተሰቦቼ ከዚህ ላይ አንድ ነገር ትማራላችሁ ብዬ ነው ይሄንን ነገር ይዤላችሁ የቀረብኩት። ከዚህ የምትማሩት እኖራል ብዬ አስቤ ነው። ለልጃችሁ ቦታ ስጡ፣ ልጅ እንደሚሞት አስቡ፣ ልጃችሁን አትምቱ ማለት ፈልጋለሁ። እና ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ ሳታረጉኝ አትለፉኝ። እንደውም ደግሞ በሌላ ቪዲዮ እስከምንገናኝ በሰላም ቆዩልኝ። መልካም ቀን ይሁንላችሁ። ባይ ባይ።